እኛ ግን መጠለያችን እግዚአብሔር ነውና፣ የዋርካ ጥላችን እግዚአብሔር። ወሬው ሁሉ የሚያስፈራ የሚሆን በምድር ዙሪያ እየከፋሲ የማቴዎስ ወንጌል ምዕራፍ ሀያ አራት ላይ ኢየሱስ ክርስቶስ የመጨረሻውን ዘመን ከሚናገርበት ምልክቶች አንዱ የኖህ ዘመንን በመጥቀስ ነው። እናም በኖህ ዘመን የሚሆኑት ነገሮች በዛ በመጨረሻው ዘመን በሰባቱ ዓመት ላይ እንደሚሆኑ ኢየሱስ ይናገራል። እናም ኢየሱስ ክርስቶስ የኖህ ዘመን በምሳሌ በሚያነሳበት ጊዜ ሁል ጊዜ ወደ ኖህ ዘመን ምን ይመስላል ወደሚለው ሄደን የኖህ ዘመንን ማየት መቻል አለብን ማለት ነው። እና ዘፍጥረት ምዕራፍ ስድስት ላይ ሄደን በምንመለከትበት ጊዜ የሰው ልጆች ኃጢአት እንዴት እንደበዛ ሰው ልጆች በእግዚአብሔር ላይ እንዴት ክፉ እንደሆኑና እግዚአብሔር ላይ እንዴት እንዳመፁ ይናገራል። የማመፃቸው ምክንያትና እንደዛ የሰው ልጆች የሆኑበት ምክንያት ደግሞ የወደቁ መላእክቶች ናቸው። የወደቁ መላእክቶች ከሰው ልጆች ጋር ፍትወታዊ ተራክቦ እንዳደረጉ እንመለከታለን ክፍሉ ላይ ስለዚህም እነዚህ የወደቁ መላእክቶች እንዲህ አይነት ነገር ከሰው ልጆች ጋር በሚያደርጉበት ጊዜ የተፈጠሩ ደግሞ ሌላ አይነት ሰዎች እንዳሉ እነዚህም ሰዎች ፈጽሞ ትክክለኛ ፍጥረት ከሆኑ ሰዎች የተለዩ አይነት ሰዎች ናቸው። በጣም ቁመታቸው ረዣዥም ነው። ብዙ ነገራቸው ከኖርማል ሰዎች የሚለይ ነው። ምክንያቱ ደግሞ በእንደዚህ አይነት መንገድ የመጡ ሰዎች ስለሆኑ እንደዛ እንደሆኑ እንመለከታለን። ዘፍጥረት መጽሐፍ ምዕራፍ 6 ላይ ይህንንም ጠቅሶ ደግሞ የጴጥሮስ መልእክት ላይ ጴጥሮስ ሐዋርያው ጴጥሮስ ሁለተኛ የጴጥሮስ መልእክት ምዕራፍ 2 ላይ ከዛ ዘመን ጋር እያገናኘ እግዚአብሔር በዛ ዘመን ላይ እነዚህ የወደቁ መላእክቶች ምን አድርገው እንደነበረ ሲናገር እግዚአብሔር ኃጢአትን ላደረጉ መላእክት ሳይራራላቸው ወደ ገሃነም ጥሎ በጨለማ ጉድጓድ ለፍርድ ሊጠበቁ አሳልፎ ከሰጣቸው። አሁን እነዚህ ኃጢአት ያደረጉት የወደቁ መላእክቶች ናቸው። እነዚህ መላእክቶች ምን ሆነው ነው ያሉት? አሁን ላይ ታስረው ነው ያሉት። እስከ መች ድረስ ነው ታስረው ያሉት ሲባል እስከ ፍርድ ቀን ድረስ ነው እነዚህ መላእክቶች ታስረው ያሉት እስከዚህኛው እስከ ፍርድ ቀን ድረስ ነው። በመጽሐፍ ቅዱሳችን ላይ ብዙ ጊዜ የፍርድ ቀን የፍርድ ቀን ታላቁ የፍርድ ቀን እየተባለ በሚወራበት ጊዜ የጌታ ቀን ታላቁ የፍርድ ቀን የፍርድ ቀን እየተባለ በሚነሳበት ጊዜ ስለ መጨረሻው ዘመን የሚናገር ስለ መጨረሻው ዘመን በተለይም የራዕይ መጽሐፍ ላይ ያሉት እያንዳንዱ ፍርዶች እነዛ የፍርድ አይነቶች እንዳለ የሚፈጸሙበት ጊዜ ነው ያ ጊዜ፣ እና ያንን ነው የፍርድ ቀን እያለ የሚናገረው። እነዚህም መላእክቶች ለዛ ቀን ተጠብቀዋል። ያ የመጨረሻው የፍርድ ቀን ወይንም የሰባቱ የመከራ ዓመታት ታላቁ መከራ በሚፈጠር በሚሆንበት ጊዜ ላይ እነዚህ መላእክቶች የሚፈቱበት ጊዜ ነው ማለት የሚወጡበት ጊዜ ነው። እስከዛ ጊዜ ጊዜ ድረስ ግን ለፍርድ ተጠብቀዋል። አሁንም ቢሆን እና አሁን እነዚህ መላእክቶች የሉም በጥልቁ ታስረው ነው ያሉት እና እነዚህ መላእክቶች ከዛ አንጻር ሐዋርያው ጴጥሮስ ይጠቅስልናል። እንደዚሁም ደግሞ የይሁዳ መልእክት ላይ ይሁዳ የሚነግረን ነገር ተመሳሳይ ነገር እንደዚህ ይለናል፣ መኖሪያቸውንም የተዉትን እንጂ የራሳቸውን አለቅነት ያልጠበቁትን መላእክት በዘላለም እስራት ከጨለማ በታች እስከ ታላቁ ቀን ፍርድ ድረስ ጠብቋቸዋል። እስከ የትኛው ጊዜ ድረስ? እስከ ታላቁ ቀን ፍርድ ድረስ ጠብቋቸዋል። እነዚህ መላእክቶች መኖሪያቸውን የተዉት መላእክቶች የራሳቸውን አለቅነት ያልጠበቁት መላእክቶች እነዚህ ምን አድርገው ነው መኖሪያቸውን ትተዋል? የራሳቸውን አለቀነት አልጠበቁም የሚባልበት ጊዜ ላይ ምን ቢያደርጉ ነው እነዚህ መላእክቶች፣ በወቅቱ ምንድን ነው የተፈጠረው፣ ምንድን ነው የሆነ ያለው ብለን ስንመለከት ቁጥር 7 ላይ ይሁዳ እንደዚህ ይለናል እንዲሁም እንደ እነርሱ ዝሙትን ያደረጉትን ሌላን ሥጋ የተከተሉ ሰዶምና ገሞራ፣ በዙሪያቸውም የነበሩ ከተማዎች በዘላለም እሳት እየተቀጡ ምሳሌ ሆነዋል። እነዚህ እነዚህ መላእክቶች ምንድን ነው ያደረጉት ያጠፉት ስንል ዝሙት ነው ማለት። ዝሙት ነው ማለት ከራሳቸው ክብር ለእነሱ ያልተገባቸውን ነገሮች ያደረጉ ናቸው። በሌላ አነጋገር ፍትወት ማድረግ የሚችሉት ስጋ ያላቸው ሰዎች ናቸው። ለሰዎች የተፈቀደ ነው። መላእክት አያገቡም አይጋቡም። ስለዚህ መላእክት እንደዚህ አይነት ነገሮችን እንዲያደርጉ አልተፈቀደላቸውም። እነዚህ መላእክቶች ግን የወደቁት መላእክቶች በእንደዚህ አይነት ነገር ወደቁ። እንዲህ አይነት ነገሮችን ተመኙ፣ ተመለከቱ። እንደ ሰው ልጆች መሆን አማራቸው። የራሳቸውን አለቅነት ተው እና እንደ ሰው ልጆች መሆን ፈለጉ። ስለዚህ መኖሪያቸውን ትተው መጡ። የራሳቸውንም አለቅነት እንደ መላእክት ሳይሆን እንደ ሰው ልጆች ማሰብ ጀመሩ ማለት ነው። ስለዚህ እንደሚታወቀው ደግሞ መላእክት መናፍስት ናቸው። መላእክት እንዲህ አይነት ነገሮችን መፈጸም አይችሉም። እነዚህ መላእክቶች ስለወደቁ እንዲህ አይነት ነገርን ቢበልጉም ቢመኙም በእንደዚህ አይነት ነገር የወደቁ ቢሆንም ነገር ግን አሁንም መፈጸም አይችሉም። እንዲህ አይነት ነገሮችን ለማድረግ ስጋ ያስፈልጋቸዋል። ስለዚህ በሰው ልጆች ስጋ ውስጥ በመግባት እንዲህ አይነት ነገሮችን መፈጸም ጀመሩ እና በዚህም ምክንያት እነዚህ እንደወደቁ መውደቃቸው ብቻ አይደለም። ከወደቁ በኋላ ያለው ጄኔሬሽን የተበላሸ ጀኔሬሽን ሆነ። ለዛም ነው እግዚአብሔር ያንን ትውልድ በሙሉ ማጥፋት ግድ የሆነበት። በምንም የማይመለስ ጄኔሬሽን ነው የሆነ። እነዚህ ሰዎች የተወለዱት ሰዎች፣ ከእንደዚህ አይነት ነገር በኋላ የመጡት ሰዎች ስማቸው ራሱ ኒፊሊም ሲባላል ኒፊሊም ሲባላል ኒፊሊምስ ናቸው። እጅግ ረዣዥሞች ናቸው። በእነሱ ፊት ትክክለኛ ሰዎች እንዳንበጣ ናቸው። በእነሱ ፊት ሲታይ እንዳንበጣ በጣም በጣም ረዣዥም ናቸው። በጣም ጃይንቶች ናቸው። ምንም ነው የማይገናኙት ከኖርማል ከመደበኛ ሰዎች ጋር። ያ ብቻ አይደለም፣ ከዛም ያለፈ ነው ተግባራቸው። እጅግ በጣም አመፀኞች ናቸው። አመፀኞች ናቸው፣ ነፍሰ ገዳዮች ናቸው፣ እግዚአብሔር ላይ የሚያምፁ ናቸው። እግዚአብሔር ላይ በቀጥታ ነው የሚያምፁት። አመፅ የሚባለው የኃጢአት መሥራትን ብቻ ሳይሆን በቀጥታ የሚያምፁ እግዚአብሔርን የሚሳደቡ አይነት ሰዎች ናቸው። ያኔ የተፈጠሩ ሰዎች በእንደዚህ አይነት ነገር በሰይጣናዊ መንገድ ስለመጡ እነዚህ የወደቁ መላእክቶች ባልተገባቸው ቦታ ያልተገባ ነገር በማድረጋቸው ምክንያት የተፈጠሩ ሰዎች ናቸው። ኒፊሊምስ የሚባሉት እጅግ በጣም ረዣዥሞች ናቸው። እኛ ልናስበው ከምንችላቸው በላይ ረዣዥሞች ናቸውና ይህንንም እንመለከ የኖህ ዘመን ሲባል ኢየሱስ ክርስቶስ የኖህ ዘመንን እንደ ምሳሌነት በሚጠቀምበት ጊዜ የራሱን የኖህን ዘመንን ማየት አለ። ከጥፋቱ ጋር ብቻ ነው የምናገናኘው። እግዚአብሔር በኖህ ዘመን ላይ በኖህ ዘመን ጊዜ ሰዎች እጅግ ክፉ ስለሆኑ፣ ኃጢአት ስላደረጉ የሰው ልጆችን በሙሉ በውሃ አጠፋቸው። ስለዚህ የጠፉበት ምክንያት በኃጢአታቸው ምክንያት ነው ብቻ ጋር ነው የምናቅ በመጨረሻው ዘመንም ሰዎችን ያጠፋቸዋል እግዚአብሔር ከሚለው ኮንቴክስት አንጻር ነው ብዙ ጊዜ ከዛ ብቻ ምናየው ያም አንዱ ነው። ነገር ግን የኖ ዘመንን ስንመለከት ብዙ ነገሮችን ማጤን አለብን። ምን ነበረ የሆነው? ለምን የሰው ልጆች አመፀኞቹ ከኖህ እና ከቤተሰቡ ውጪ ለምን ሌላ ታጣ ሲባል፣ ሌሎቹ አብኖርማሎች ናቸው ትክክለኛ ያልሆኑ ሰዎች ናቸው። ከኖህና ከቤተሰቡ ሌሎቹ ኒፍሊንስ ከሚባሉት ወገን ናቸው ናቸው። እና እንዲህ አይነት ዘመን ነው፣ እንዲህ አይነት ክፉ ጊዜ ነው ያን ጊዜ የነበረው የሰው ልጆች በሙሉ ተሰብስበው እግዚአብሔር ላይ ያመፁበት ጊዜ ነበረ። ያ ጊዜ አሁንም ተመሳሳይ ሆነ፣ ተመሳሳይ በመጨረሻው ዘመን ላይ የሰው ልጆች ተሰብስበው ኢየሱስ ላይ እግዚአብሔር ላይ የሚያምፁበት ጊዜ አለ ያውም ደግሞ ጦርነት ራሱ ይከፍታሉ። በተለይም የአርማጌዶን የሚባለው ጦርነት አለ። አርማጌዶን የሚባለው ጦርነት አለ። አስተኛው ክርስቶስ በመሪነት ይህንን ጦርነት የሚያንቀሳቀስበት ጊዜ ነው። እና እንዲህ አይነት ነገሮች አሉ ሰዎች በቀጥታ ከእግዚአብሔር ጋር ለምንድነው ግን እንዲህ ሊሆን የቻለው? ሰዎች በዛ ጊዜ ላይ እንዲህ አይነት ጄኔሬሽን እንዴት ሊፈጠር ይችላል? እንዴት ሊሆን ይችላል ስንል በዚህ ስፍራ ላይ እንደምንመለከተው እነዚህ ከጨለማ በታች እስከ ታላቁ ቀን ፍርድ ድረስ የተጠበቁ መላእክቶች አሉ። እነዚህ መላእክቶች መፈታታቸው ግድን እስከዛ ቀን ነው የተጠበቁት። ስለዚህ ያ ቀን የነሱ ጊዜ ነው፣ ያ ዘመን የነሱ ጊዜ ነው። ስለዚህ ጊዜያቸውን ጠብቀው እነዚህ መላእክቶች ይፈታሉ። በሚፈቱበት ጊዜ የሰው ጄኔሬሽኖችን በሙሉ ነው የሚበክሉት፣ በሙሉ ነው የሚበክሉት። ሐሰተኛው ክርስቶስ እንዳለን እናውቃለን። ሐሰተኛው ነቢይ እንዳለን እናውቃለን። እና እነዚህ ደግሞ የሰው ልጆችን እንዴት አድርገው እንደሚበክሉ እንደሚያበላሹ እንመለከታለን። እግዚአብሔር ለራሱ የሚጠብቃቸው ሰዎች በእርግጥ አሉ፣ አሉ እስራኤላውያን 144 ሺዎቹን እግዚአብሔር ማህተም አድርጎባቸው ይጠብቃቸዋል። ከእግዚአብሔር ማህተም ካደረገ በኋላ ደግሞ ሰይጣን የራሱን ሰዎች ለይቶ ማህተም ያደርግባቸዋል። ይህም ማህተም ሲጠራ 666 የሚለው ወይም 666 የሚለው ማለት ነው እና ምልክት ያደርግባቸዋል። የራሱን ምልክት የራሱን ምልክት ይጠቀማል ሰይጣን አሁን ላይ እንደምናየው አይነት አረለ አሁን ላይ እንደምናየው አይነት አይደል። ያ ብዙ ትርጉም ያለው በጣም ብዙ ትርጉም ያለው ብዙ ሚኒንግ ያለው ካለዛ ምልክት ምንም ማድረግ መገበያየት የማይቻልበት ሁነት ሂደት ነው። ያ ያ ያንን ሂደት የሚመስሉ ነገሮችን አሁን ደግሞ በግልጽ እያየን እያየን ሰዎች በግልጽ ወደዛ የሚቀላቀሉበት ሁኔታ አለ። ያኔ ግን በፍላጎት ብቻ ሳይሆን በግድም ነው። በግድ እምቢ የሚል ስለሚገደል ግዴታም አለበት፣ ይገድላል ማለት ነው። አሬ ስለሚገድል ግዴታ አለበት። ነገር ግን ያ እንደሚሆን ያ ጊዜ በርግጥ ቅርብ እንደሆነ በጣም እየተቻኮለ እና እየተፋጠነ እንደሆነ ብዙ ማስረጃዎች አሉ። ብዙ የምናያቸው ነገሮች አሉ። የዘመኑ ስልጣኔ ቴክኖሎጂዎቹ፣ እያንዳንዱ ነገር የሰው እውቀት ራሱ እንዴት እየጨመረና እንዴት እየፈጠነ እየሄደ እንዳለ እንመለከታለን። ለምን ስንል ያ ዘመን ላይ የሚሆኑ ነገሮችን ለማቻኮል ቶሎ እንዲደርስ ያ ጊዜ ምናልባትም በዘመናች ምልክት በግንባሮቻቸው ይደረጋል ሲባል ያለፉ ክርስቲያኖች የበፊት ክርስቲያኖች ብዙም ኢማጅን ላይ ያደርጉ ይችላል። ምን አይነት ምልክት ነው የሚሆን፣ በቃ ምልክት ነው ብለው ሊያልፉ ይችሉ ነበር፣ ወይም አልፈው ይሆናል። አሁን ላይ ያለን ግን ምልክት ሲባል በምን አይነት መልኩ ሊሆን ይችላል ብለን በብዙ አቅጣጫ ማየት እንችላለን። ምናልባትም የበፊት ክርስቲያኖች ድሮ የነበሩት ከአምስተኛው መቶ ክፍለ ዘመን በፊት ወይም ደግሞ ከአስረኛው መቶ ክፍለ ዘመን በፊት ያሉ ክርስቲያኖችና አሁን በ21ኛው መቶ ክፍለ ዘመን ላይ ያለነው ክርስቲያኖች እጅግ በጣም ልዩነት አለ። እንደዚህ አይነት ነገሮችን ለመረዳት በጣም ነው ልዩነት ያለ። ከኢንዱስትሪያል ሪቮሉሽን በፊትና አሁን ላይ ያለን ፈጽመን እንለያያለን። ዘመኑም እንደዛ ስላልሆነ የበፊት ክርስቲያኖች ምናልባትም ታቶ ከምንለው ከንቅሳት ጋር አገናኝተው ብቻ ሊወስዱ ይችላሉ። ምልክት የሚባለው ምልክት አድርጎ እንዲህ ንቅሳት አይነት ነገር አድርጎባቸው የሚተው ይመስላቸው። ጉዳዩ ግን እንደዛ አይነት ነገር አይደለም። እንደዛ አይነት ነገር እንዳልሆነ አሁን ላይ ስንመጣ እናያለን በደንብ አድርገን። ዘመኑ ሲያድግ እንመለከታለን። አንዳንድ ጊዜ አሜሪካ አካባቢ ላይ የሚደረጉ ነገሮች ገንዘብ ሁሉ የሚንቀሳቀሰው በአንድ ነገር ቁጥጥር ውስጥ ብቻ ሆኖ እንደሆነ እንመለከታለን። አንዳንድ ጊዜ ሰዎች በክንዶቻቸው በእጆቻቸው እያደረጉ የራሳቸውን ባንክ እንደሚፈጥሩ እንመለከታለን። ሁሉ ነገር እዛ እጅ ላይ ወይ ክንድ ላይ ተቀብሮ ይኖራል ማለት ነው። እንዲህ አይነት ነገሮች የሆነ ፍንጭ ይሰጠናል፣ በዛ ዘመን ላይ ስለሚሆኑት ነገሮች እና እንዲህ አይነት ነገሮች እንደሚኖሩ እነዚህ መላእክቶች፣ ኢየሱስ ክርስቶስ የኖህ ዘመንን በሚጠቅስበት ጊዜ እነዚህ መላእክቶች የሚፈቱ እንደ ስለ እነዚህ መላእክቶች ብዙ የሚነሱ ጉዳዮች አሉ። ብዙ ሰዎች የሚያነሷቸው ነገር ቃል ያው መጽሐፍ ቅዱሳዊ ባይሆንም ብዙ ጥናቶችን ያጠኑና እንደውም አንዳንድ ጊዜ ስለ በርሙዳ ትሪያንግል ተብሎ ስላለው ቦታ ምናልባት ሰምታችሁ ሊሆን ይችላል፣ ወይንም ደግሞ አንባችሁም ሊሆን ይችላል። ይህንን ቦታ ብዙ አይነት ነገሮች በተለይም እነዚህ የማይታወቁ በራሪ አካላቶች እየገቡ ይወጣሉ። የሆነ ነገር የሚያደርጉት ነገር አለ የሚባለው ነገር አለ። ያው የማይታወቅ በራሪ አካል የሚባል ባይኖርም ማለት ነው ባይኖርም እና እንደዚህ አይነት ነገርን ከሳይንስ አንጻር አገናኝተውም የሚያወሩ ሰዎች አሉ። ምናልባትም የምድር ዋናው ማግኔቱ ወይም ደግሞ የስበት ኃይሉ ያለበት አካባቢ ነው ብለውም የሚያነሱ በጣም እዛ አካባቢ ላይ ማግኔቲክ አትራክሽን አለ ብለው ያስባሉ። ለምን ሲባል እዛ አካባቢ ላይ አውሮፕላኖች ይጠፋሉ፣ መርከቦች ይጠፋሉ እየተባለ የሚሰሩ ነገሮች አሉ። አንዳንዱ ደግሞ ከዚህ ከመጽሐፍ ቅዱስ ጋር ያገናኙ እና ምን ያደርጋሉ የእነዚህ የወደቁ መላዕክቶች በሚታሰሩበት ጊዜ የታሰሩበት ስፍራ እዛ አካባቢ ሊሆን ይችላል ይላሉ። እና እንደዚህ አይነት ነገሮችም ተሰምተው ሊሆን ይችላል የሆነ ሆኖ የትም ይታሰሩ የትም የትም ቢታሰሩ የትም፣ ነገር ግን እነዚህ የታሰሩ መላእክቶች ይፈታሉ። እነዚህ መላእክቶች የታሰሩበት ምክንያት የራሳቸውን አለቅነት ስለተሆኑ መኖሪያቸውን ስለተሆኑ ክብራቸውን ስላልጠበቁ ነው። እንደ መላእክት መኖር ሲገባቸው እንደ ሰው ልጆች መኖር ስለፈለጉ ስለዚህ ክብራቸውን ተው ወደቁ። ጄኔሬሽኑንም አበላሹ። ያኔ የኖህ ዘመን የነበረው ጀኔሬሽን እነዚህ መላእክቶች ከዛ ጊዜ በኋላ እስከ ፍርድ ቀን ድረስ ተፈረደባቸው፣ ታሰሩ ታሰሩ። አሁን ተጠብቀዋል። ይሄ የፍርድ ቀን በሚደርስበት ጊዜ እነዚህ መላእክቶች ይፈታሉ። ስለዚህም ነው ጀኔሬሽኑ መጥፎ ወይም የመከራው ዘመን ሲባል ዝም ብለን እንዳናየው በጣም ከባድ። አንዳንድ ጊዜ ሰዎች አሁንም እኮ ያለ ነው የመከራ ጊዜ ላይ ነው የመከራው ዘመን ላይ ነው ይላል። አይደለም፣ እንደዚህ አይደለም። በጣም ከባድ ጊዜ ነው። በእርግጥ ነው ክርስቲያኖች አሁንም እያለፉ ያሉበት መንገድ ከዛ ጋር የማይተናነስ ነው፣ ተመሳሳይ ነው። ግን አንድ አድርገን እንዳንመለከት እጅግ በጣም ነው ዲቨረንሱ፣ በጣም ልዩነት አለው። በጣም ነው መከራው። የመከራው አይነትን ብንወስድ ልዩነት አለው። ከዛም በተጨማሪ ደግሞ በዛ ዘመን ላይ ስለሚሆኑት ነገሮችም ስንመለከት በጣም ልዩነት አለው። ልዩነት አለ። ይህንን በጣም ማጤን አለብን። ዝም ብሎ አድርጎ የሆነ ነገር ብሎ ለማለፍ የሚሞክሩ ሰዎች ስላሉ ነው። ስለመከራው ዘመን በጣም ልዩነት አለ። እንደምንኖርበት አይነት ዘመን አይነት ዓለም ያ መከራ ያኔ ይፈታሉ። አሁን ላይ ታስረዋል። ያኔ አይታሰሩም ይፈታሉ። እንደዚህ አይደለም። የሚቀጥለው ማለት ነው። አይ እነዚህ መላእክቶች ታዲያ የዋናውን ሰይጣን የተባለውን አይወክሉም እንዴ ሲባ አይወክሉም። በነገራችን ላይ ሰይጣን አልታሰረም። አሁን አይደለም ሰይጣን አልታሰረም፣ ገና ነው። ሰይጣን ደግሞ የሚታሰርበት የራሱ ጊዜ አለ። እሱም የሺህ ዓመት መንግስት ጊዜ ላይ ሰይጣን ይታሰራል። የሰው ልጆችም ከዛ በኋላ ሰላም ይሆናሉ። እንዳይቀላቀልብን ለማለት ያህል ነው።